ለተወደዳችሁ ቅዱሳን የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። ጌታ ይባረክ። ባለፈው ጊዜ እንደምታስታውሱት የጌታ እራትን ትምህርት ጀምረን ስያሜዎቹን ለማየት ሞክረን ነበር። እነዚህም የጌታ እራት፣ እንጀራውን መቁረስ እና የጌታ ማዕድ የሚሉትን ስያሜዎች መጽሐፍ ቅዱሳዊ እንደሆኑና የመጽሐፍ ቅዱስን ባለስልጣንነት የሚቀበሉና ትምህርቱን የሚያደምጡ በህያው እግዚአብሔር መንፈስ የሚመሩ ሁሉ ሊከተሏቸው የሚጠሩባቸው የሚገቡ ስሞች እነዚህ መሆናቸውን ተመልክተናል። እንደምታውቁት ደግሞ መጽሐፍ ቅዱሳዊ ያልሆኑና በአብዛኛው ሰዎች ዘንድ ግን የሚታወቁ ለምሳሌ፣ ቅዱስ ቁርባን የሚለውን አይተናል። ቁርባን የሚቀርብ ነው ለእግዚአብሔር፣ ሰዎች ለእግዚአብሔር የሚያቀርቡት ነው ቅዱስ ቁርባን እኛ ደግሞ ለእግዚአብሔር የምናቀርበው የለንም። የቀረበ መስዋዕት ነው የምናስበው። ሉቃስ ምራፍ 22 ላይ ይህንን ለመታሰቢያ ያድርጉት አለን እንጂ አቅርቡት አይደለም ያለን። ስለዚህ የምናቀርበው የለንም ብለናል። ስጋ ወደሙም የሚለው ስያሜ እንደምናቀው ስጋ ወደሙ ስጋ ወደሙ ወደ ተለውጦ ፍጹም አማናዊ የክርስቶስ ስጋ ይሆናል ከሚል ትምህርት ጋር የተቆራኘ ስለሆነ ስያሜው ይህ ስጋዬ ነው ሲለን ኢየሱስ ልክ እኔ የወይን ግንድ ነኝ እንዳለን። ይሄ ስጋዬ ነው ሲለን ኢየሱስ እኔ የበጎች በር ነኝ እንዳለን። ይህም ደሜ ነው ሲለን ኢየሱስ ልክ እኔ የወይን ግንድ ነኝ እንዳለን እንደዛ ምሳሌያዊ ነው እንጂ ቃል በቃል ተይዞ የሚጠራበት የእሱ መጠሪያ ስያሜ እንዳልሆነ ልንረዳና ልናስተውል ይገባል። ከመጽሐፍ ቅዱስ ጋር ብዙ ጊዜ ስንጣላ ወይም መጽሐፍ ቅዱስ ያላነውን ስንል እንዳንገኝ ጥንቃቄ እንድናደርግ ተነጋግረናል። ያንን እውነተኛውን የክርስቶስ ስጋ የሚበላ ሰው ማለት የክርስቶስ ስጋ እውነተኛው ማለት ራሱ ማንነቱ ማለት ነው። እንደምታውቁት መጽሐፍ ቅዱስ ምን ብሎናል? የዮሐንስ ወንጌል ምዕራፍ ስድስት ላይ ሰፊ ስፍራ ይዞ የምናገኘው ስጋዬን የበላ፣ ደሜን የጠጣ የዘላለም ህይወት አለው ባለን ክፍል ውስጥ ስጋ የሚለው ራሱን ነው ማንነቱን ነው እና ከሰማይ የወረደው ሕያው የእግዚአብሔር እንጀራ እሱ ስለሆነ እሱን በእምነት በመብላት ዳግመኛ ወደማንራብበትና ወደማንጠጣ ወደማንጠማበት ወደማንጎሳቆልበትና በትርላና በደስታ ወደምንኖርበት ክብር በክርስቶስ ኢየሱስ እንገባለን የሚለውን ተመልክተናል። እሱን የበላ ሰው ነው ይሄኛውን የሚበላው፣ ይሄኛው ማለት ህብስቱና ወይኑን በሳምንቱ ፊተኛው ቀን ሰዎች በመሰብሰብ ሞቱን ለመናገር ትእዛዙን በመፈጸም የሚካፈሉት ያ የጌታ እራት ያንን ዋናውን ጌታ ኢየሱስን ከመብላት የሚከተል እንደሆነ ለመነጋገር ሞክረን ነበረ። ዛሬ በጌታ ምሕረት የምናየው የጌታን እራት ለምንድን ነው የምንካፈለው ወይም ለምንድነው የምንቆርሰው የሚል ነው። ለምንድን ነው የምንቆርሰው የጌታን እራት? ለምን እንቆርሳለን? ለምንድን ነው የምንካፈለው የጌታን ራት የሚለውን ነው የምናየው? እንግዲህ ብዙ ሰዎች እንጀራውን መቁረስ እንጂ ለምን ያን እንደሚያደርጉ በቅጡ አይረዱትም። በቅጡ የማይገባቸውም ለምን እንደምናደርገው በቅጡ ሳንረዳ ብናደርገው የተሳሳተም ነገር ልናደርግ እንችላለን። ስለዚህ ለምንድን ነው የምናደርገው ይሄን፣ ለምንድን ነው የምንቆርሰው የሚለውን ማወቅ በጣም አስፈላጊ ነው። የመጀመሪያውና ዋናው ነጥብ ራሱ ኢየሱስ ስላዘዘን ነው የምናደርገው። ጌታችን ጌታ ነው፣ አያችሁ። ልዑል ነው። ከሰማያት የመጣ የእግዚአብሔር ልጅ ንጉሳችን ነው። ሥልጣን በሰማይና በምድር ተሰጠኝ ያለን ሉዓላዊ ገዢ ስለሆነ ኃጢአታችንን በራሱ ደም ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ ስለሆነ ኢየሱስ የጌቶች ጌታ፣ አማልክት አምላክ፣ የነገሥታት ንጉሥ ስለሆነ እርሱ ያዘዘንን ትእዛዝ በሙሉ የመፈጸም ግዴታ ስላለብን፣ ለምንድን ነው የምንቆርሰው ከተባለ ኢየሱስ ስላዘዘን የሚል ነው። ስላዘዘን አዳኛችን ኢየሱስ ተላልፎ በተሰጠባት በዚያች ሌሊት ለደቀ መዛሙርቱ በዛ ውጥረት ውስጥ አንድ የከበረ ሥራ አሰጣቸው። ሉቃስ ምዕራፍ ሃያ ሁለት ላይ ትዕይንቱን እንዲህ በማለት ያስቀምጠዋል። እርሱም ከመከራዬ በፊት ከእናንተ ጋር ይህንን ጽዋ ልበላ እጅግ እመኝ ነበር፤ እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ይህንንም ጽዋውንም ተቀበለ፣ አመስግኖም፣ እንካችሁ በመካከላችሁ ተካፈሉት። ትላችኋለሁ የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራውንም አመስግኖ እንጀራውንም አመሰገነ፣ ቆርሶም ሰጣቸው። ስለ እናንተ የሚሰጠው ሥጋዬ ይህ ነው። ይህንን ለመታሰቢያ አድርጉት አለ። እንዲሁም ከእራት በኋላ ጽዋውን አንስቶ እንዲህ አለ እ ይህ ጽዋ ስለእናንተ በሚፈሰው በደም የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከእኔ ጋር ናት አለ ይለናል። ስለዚህ ኢየሱስ መጨረሻ ላይ ይህንን ለመታሰቢያ አድርጉታል። አንደኛ ቆሮንቶስ ምዕራፍ 11 ላይም አዋርያው ጳውሎስ ለእኔም ያንን ሰጥቶኛል ብሎናል። ስለዚህ መጀመሪያ ጌታችን ኢየሱስ ክርስቶስ ስላዘዘን የምንካፈለው ወይም የምንቆርሰው ነው ልብ በሉ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብየዋለሁና ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ ቆርሶም እንካቹ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው። ይህንን ለመታሰቢያ አድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን ሐዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህንን እንጀራ በበላችሁ ጊዜ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ ይለናል። ስለዚህም ጳውሎስ ጌታ ኢየሱስ ካረገ በኋላ ቢጠራም እንኳ ይህንን የጌታን ራስ ትእዛዝ ግን የጌታን ራት ትእዛዝ ግን ከማን ተቀብሏል? ከራሱ ከጌታ ከኢየሱስ ተቀብሏል። ይህንን ከጌታ ተቀብየዋለሁ ብሎናል። ስለዚህ ጌታ በምድር ላይ በነበረበት ጊዜ ተዋርዷል፣ ለሞት ተላልፎ ተሰጥቷል፣ መከራ ተቀብሏል። ተወቅቷል ደምቷል። ስለ እኛ ሲል የመከራን ሁሉ ተቀብሏል። ይህንን መከራ የተቀበለ ክርስቶስ ኢየሱስ ዓለም ማን እንደሆነ አልገባትም። ምክንያቱም አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበርና። ስለዚህ ይሄ ጌታ ማን እንደሆነ የምናውቅና የምናምን እኛ ያዘዘንን ትእዛዝ ምን እናደርጋለን? እንፈጽማለን። ምክንያት ምክንያቱም አስደናቂ የሆነ ፍቅሩን የገለጠበት ስለሆነ፣ ስለ እናንተ እኮ የሚፈሰው ደሜ ብሏቸዋል። ስለማ ስለ እናንተ ስለዚህ በዚያን ጊዜ ተሰብ በተሰበሰብንበት ይህንን ህብስት ባየን ጊዜ ምንድን ነው የምናስበው? እና ያለን በዓይነ ህሊናችን ወደ ቀራንዮ መስቀል እንጓዛለን። ጌታችን ኢየሱስ በጲላጦስ አደባባይ የቆመበትን ያንን ጊዜ ቅዱሱ ክቡሩ እልፋ ዕላፋት መላእክ በፊቱ የሚቆሙለት ንጉሳችን ኢየሱስ እርቃኑን በአንድ ንጉሥ ፊት ቆሞ እናየዋለን። ምንም ወንጀል የሌለበት ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚልበግ አንድ ቃል እንኳ ሳይናገር ለአራጆቹ በፍቅር የተጎተተላቸውን ሰማያዊውን በግና ያለን ያ ብቻ አይደለም። ያለ ጥፋቱ ጀርባውን ለግርፋት ያዞረውን ጌታ እናያለን። ሰንበር እኮ አይደለም በጀርባው ላይ የወጣው ወገኖቼ፣ ሰንበር አይደለም ነው የሚገርፉበትን የአይሁድ ጅራፍ ታስታውሱ እንደሆን ያ የአይሁድ ጅራፍ በእያንዳንዱ ሰንሰለት ላይ የብረት ቁርጥራጭ የቀንድ ቁርጥራጭ፣ ባልጩት፣ የአጥንት ፍቅፋቂ፣ የአጥንት ክትካች እለው ላይ አስረው አንድ ጊዜ ሲገርፉት ጀርባውን እየሞሸለቀው ሲነሳ ጀርባው ላይ ያሉ የደም ስሮች ሁሉ ተበጣጥሰው ደሙ እንደ ውሃ ሲፈስ በዓይነ ህሊናችን እናስባለን። ይሄንን ያደረከው ለእኔ ነው ጌታ እንለዋለን። ለኔ ነው አዘዘን ይሄንን አድርጉልኝ አለን። ጌታ ኢየሱስ አዘዘን አዘዘን ስትሰበሰቡ ይሄንን አድርጉ፣ እንዳትረሱት፣ ፍቅሬን እንዳትረሱት፣ ያደረግኩላችሁን እንዳትዘነጉት፣ የከፈልኩላችሁን ዋጋ ለመታሰቢያ ያድርጉት። ይሄንን ስለዚህ ይሄንን የጌታን እራት እናስባለን ምንም እንኳን ምድሪቱ ባታውቀውም እኛ ግን ንጉሳችንን እናውቀዋለን። ምንም ምን እንኳን ዓለም ባትረዳውም እኛ ግን ንጉሳችንን በመንፈሱ ኃይል ተረድተነዋል። ማንም ሰው ሊታዘዘው ባይፈቅድም እኛ ግን የክብርን ጌታ እንታዘዘዋለን። አድርጉ ስላለን እናደርጋለን። ምክንያቱም ንጉሥ ስለሆነ፣ ጌታ ስለሆነ። ኢየሱስ አስደናቂ የሆነ የፍቅሩ ነገር እንዲረሳ እንዲዘነጋ አይፈልግም እንዲዘነጋ ስለማይፈልግ እኛም አንዘነጋው። ስለዚህ ለምንድን ነው የጌታን እራት ምትቆርሰው ተብዬ ብትጠየቅ፣ የመጀመሪያው መልሴ ኢየሱስ ስላዘዘኝ ነው። ሁለተኛው ምክንያት ምንድን ነው? ሁለተኛው ምክንያት ሞቱን ለመናገር ነው። ሞቱን ለመናገር ምክንያቱም ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ አስራ አንድ ላይ ቅድም ያልነው ታስታውሳላችሁ፣ ቁጥር ሃያ ስድስት ላይ ይህንንም እንጀራ በበላችሁ ጊዜ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ምኑን? ሞቱን ትናገራላችሁ ነው። አንደ ገል ንገራችሁ የጌታችን ሞት የሚያሳፍር አይደለም። አዎ፣ ራሱን ያዋረደው አምላክነትን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ ያደረገው የእግዚአብሔር ልጅ የናዝሬቱ ኢየሱስ በቀራንዮ መስቀል ላይ ስለ ሁላችንም ውድ ሕይወቱን አሳልፎ ሰጥቷል። ደሙን አፍስሷል። ሥጋውን ቆርሷል። ይሄ የሚነገር ነው። ይሄ ወንጌል ነው። ይሄ ምስራት ነው። ወንጌል ምንድን ነው ካላችሁ፣ ወንጌል የእግዚአብሔር ልጅ ስለ ኃጢአታችን መሞቱ ነው። በሞቱ ሕይወት፣ በውርደቱ ክብር፣ በመራቆቱ መጎናጸፊያ ተቀብለናል። አዎ ሞቱን እንናገራለን። ምክንያቱም በሞቱ ነው የእግዚአብሔርን ክብር የተቀበልነው። አባ አባት ብለን የምንጮህበት የልጅነትን መንፈስ የተቀበልነው በሞቱ ነው የዘላለም ደህንነት ያገኘ ነው፣ በሞቱ ነው። ለዚህ ነው ጳውሎስ አይሁድ ምልክትን ይለምናሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለው ክርስቶስን ምን እናደርጋለን? እንሰብካለን የሚለው ለምን? ሕይወት ያለው በሞቱ ውስጥ ነው። አንዲት የስንዴ ቅንጣት ካልተዘራች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ሆና ትነሳለች ተብሎ እንደተጻፈው አንድ ሆኖ ሺዎችን እልፎችን ወደ ሕይወት ያመጣው ኢየሱስ እርሱ የክብር ጌታ ነው። ስለዚህ እናምነዋለን፣ እንተማመንበታለን፣ ሞቱን እንናገራለን፣ ሞቱን እንናገራለን። ለምን ጌታዬ ኢየሱስ የሞተው ስለ ኃጢአቴ ነው፣ ስለ ክብሬን የተዋረደው እንላለን። እኔ ነበርኩ መድቀቅ የነበረብኝ እሱ ነው እሱ ግን ስለ እኔ ደቀቀ። እኔ ነበርኩ እኔ ነበርኩ ዋጋ መክፈል የነበረብኝ ዋጋ ይንክከፈለልኝ። ምክንያቱም ሰው ቢሞት የራሱን ሞት ይሞታል። ሰው ሞቶ ለራሱ እንኳ ህይወት ማሰጠት አይችልም። የእግዚአብሔር ልጅ ግን ስለ ኃጢአታችን ሞቶ ህይወት አሰጠን። ክብር ለጌታ። ስለዚህ እርስ በርስ በምንነጋገርበት ጊዜ ወይንም ደግሞ በአጥቢያ ጉባኤ ገጽታ በምንሰበሰብበት ጊዜ የጌታን ራት ስንቆርስ ሞቱን ከፍ አድርገን እንናገራለን። አነገልን ልንገራችሁ፣ ወገኖቼ የጌታ እራት ይኸውላችሁ፣ አንደገና በደንብ ስሙኝ። የጌታ እራት ሴሬሞኒ አይደለም። አለን አለንም የምንለው የክት ልብስ የምናሳይበት አይደለም። አልባሳቶቻችንን አውጥተን ይህን ያሉን አልባሳቶች እነዚህ ናቸው፣ ያለን ጥንታዊ ስርዓት ይሄ ነው ያለን ብለን ከሌላው ቤተ እምነት ጋራ የምንፎካከርበት የልብስና የዲኮር ነገር አይደለም። የኢየሱስ ሞት የኢየሱስ ያንን የኢየሱስን ሞት መናገሪያ ነው። በፍጹም የጌታችን የኢየሱስን ሞት ሰረሞኒ አይደለም አይደለም። አለን የምንለውን የክት ልብስ የምናሳይበት አይደለም። ዓላማው እሱ አይደለም። የጌታን ራት ለመካፈል አለኝ የምንለውን ስርዓት ከሌላው ቤተ እምነት የሚለየንን ነገር አውጥተን እንደ ባንዲራ የምናውለበለብበት አይደለም። ዓላማው የእኛን ጥንታዊነት የእኛን በቃ ስርዓት አክባሪነት ወግ ጠባቂነት የምናሳይበት አይደለም። የጌታ ራት የጌታን ሞት መናገሪያ ነው። ምን እንላለን? ሞቶልኛል። እኔን ስለ ማንሳት ማንሳት ትወድቋል እኔን የኔን፣ የነፍሴን ቁስል ለመፈወስ ቆስሎልኛል። እኔን ከፍ ለማድረግ ዝቅ ብሎልኛል። እኔን በእግዚአብሔር ፊት ለማቆም በሰው ፊት ቆሞልኛል። እኔን በጸጋ ክብር ለማስዋብ እርሱ ርቃኑን በጴንጤናዊ በጲላጦስ ዘመን ተሰቅሎልኛል የሚል ሞት መናገሪያ ነው። ሞቷል፣ ኢየሱስ ሞቷል፣ ኢየሱስ የሚል ይህንን ሞቱን እርስ በእርስ ብቻ አይደለም ላላመነውም ዓለም ጭምር ኢየሱስ ሞቷል ብለን እንናገራለን። በጣም የሚያስገርመው የጌታ እራት የጌታን ሞት ሳይናገር ሲጨርስ ነው። ዝም ብለን በቃ የሆነ ቀንን በዓል እያዜምን የሆነን ቀን በዓል እየዘመርን በቃ የሆነ እኛ ደስ የሚለንን ለምሳሌ ያህል በጌታ እራት ጊዜ በተለይ በተለይ ሽንኩርቱ ጤንነት ምናምን በሚሉ ይሄ የግል በሆኑ የምስጋና መዝሙሮች፣ እኔ በግል የምስጋና መዝሙር ብዙ ተቃዋሚ አይደለሁም። በጣም መዝሙር ወዳለሁ፣ ጌታዬን በመዝሙር አመልካለሁ። ይሁን እንጂ ግን በጌታ እራት ጊዜ የምንዘምራቸው ዝማሬዎች ሞት ተኮር መሆን አለባቸው። ሞቱን የሚያስታውሱ ሞቱን የሚናገሩ መሆን አለባቸው። ለምሳሌ አጋጣሚ አይደለም መትረፌ መዳኔ ብለን ለመኪና አደጋ የተዘመረን ዝማሬ ለጌታ እራት አምጥተን መዘመር አንችልም። ያ ብቻ አይደለም፣ በጌታ እራት ጊዜ አምጥተን በመንገዴ ሁሉ አንተ በቃ አሳካህልኝ ስኬቴና ድምቀቴ የሚል መዝሙር መዘመር አንችል። ጌታ ስኬት አይደለም፣ ጌታ ድምቀት አይደለም እያልኩ አይደለም። የጌታ እራት ግን አላማ ሞት መናገሪያ። ስለዚህ በዚያች በዚያች በዚያች ሙቭመንት በዚያች የጌታን እራት በምናስብበት በዚያ ቅጽበት ሁሉም ሰው አይኖቹ ወደ ቀራኒዮ መስቀል እንዲመለከቱ ማድረግ አለብን። በዛች ቅጽበት ሁላችንም አይኖቻችን ቀራኒዮ ላይ ስለ ሁላችን መዳን ስለ ፈሰሰው ደም ስለ ሁላችን ፈውስ ስለ ቆሰለው ወደዛ ደምግባ ታልባ ወደ ሆነው እና ለእኛን ደመግቦች ግቦት ወደ አደረገን ወደዛ ወደ ክብር ጌታ አይኖቻችን በነፍሶቻችን ሊመለከቱ ይገባል። አያችሁ፣ የነፍስ አይኖቻችን ውሳጣዊ፣ የውስጥ አይኖቻችን ቀጥታ ወደ መስቀሉ መጓዝ አለባቸው። ይሄ ነው ጌታን ሞት ማሰብ ማለት ሞቱን ማሰብ አዎ ሞቱን ስናስብ በሐዘን ላንሆን እንችላለን። ሞቶልኛል ብለን አናዝንም። ይሁን እንጂ ግን እናዝናለን። የተደባለቀ ስሜት አለ። የተደባለቀ ስሜት አለ። በእንባ ከብዙ ደስታ ጋር የምንቀበለው ነው። አዎ ኢየሱስ ስለ ኃጢአታችን በመቁሰሉ ምክንያት ያንን ደሙን እየተመለከትን እነዚያን ቁስሎቹን እያየን የሾህ አክሊሉን እየተመለከትን በፊቱ ላይ የወረደውን ያንን ደም እያሰብን እናዝናለን። ይሄ በመከፈሉ የዘላለም ሕይወት እንዳለን ደግሞ ስናስብ ደስ ይለናል። ስለዚህ በእንባና በደስታ የምንቀበለው ነው። እየጣራት ስለ ግል ስኬቶቻችን አሁን እነሱ ይቀመጣሉ። በግል በህይወታችን ያሳለፍናቸው ነገሮች እነሱ ቁጭ ይላሉ። ከመኪና አደጋ የተረፍንበት፣ ተምረን የተመረቅንበት፣ ያገባንበት፣ የወለድንበት፣ ልጅ የሳምንበት፣ እነዛ ስራ ያገኘንበት፣ ቢዝነሶቻችን ስኬት ያገኙበት እነዛ የምስጋና ርዕስ ናቸው። በሌላ ጊዜ ነው እሱ። ይሄ አሁን የጌታ ራት እየቆረስን ነው። የጌታን ራት በጥንቃቄና በማስተዋል መቁረስ በጣም ይጠበቅብናል ወገኖቼ የጌታን እራት በእንዲህ አይነት ሁኔታ ነው የምንቀበለው። ስለዚህ ሞቱን የምንናገረው እርስ በእርሳችንና እርሱን ፈጽማ ለናቀች ለከዳች፣ ክብሩን ለገፋች አለም እንናገራለን። ኢየሱስ ሞቷል። ያለ እርሱ የዘላለም ሕይወት፣ ያለ እርሱ የዘላለም ክብር፣ ያለ እርሱ አባባ ብሎ የልጅነትን መንፈስ ተቀብሎ በእግዚአብሔር መክበር እንደሌለ እናውጃለን፣ እንናገራለን። የተወደዳችሁ ቅዱሳን የጌታን እራት በምትቆርሱበት ጊዜ ምን ይሰማችኋል? በእርግጥ እንደ እግዚአብሔር ቃል ሞቱን በመናገር ነው። ልክ የቤተ ክርስቲያኑ ሽማግሌ ልክ ብስጡን አንስቶ ኢየሱስ ስለ እኛ እንዲህ ተቆረሰ ብሎ በሚቆርስበት ጊዜ ቀራኔው መስቀል ላይ አይኖቻችን፣ ጽዋውንም ሲቀዳ ደሙ ስለ እኛ ፈሰሰ ብሎ በሚናገርበት ጊዜ ያንን እያንዳንዳችን ደግሞ ከዛ ከአንዱ እንጀራ ተካፍለን በእጆቻችን ላይ እንጀራውን ይዘን በሌላኛ እጆቻችን ደግሞ ዋይኑን ይዘን በምንቆምበት ጊዜ አይኖቻችን በቀራኔው መስቀል ሄደው ስለኛ ሞት የተከፈለውን ሞት ስለ እኛ ውርደት የተከፈለውን ያንን ስለ እኛ መዳን በመስቀል ላይ የተከፈለውን ያንን በማሰብ ከአይኖቻችን ላይ እንባ እየወደቁ ደግሞም በደስታ ሲቃ እየተናነቀን የቀራኔውን ውም ሙሽራ እንደሱ እናስብ ይሆን ወገኖቼ ሆይ፣ የጌታ ራት የኛ አልባሳት ማሳያ፣ የኛ ድምፅ ማሳያ፣ የኛ የኛ አለን የምንልበት የቤተ ክርስቲያን እቃዎች ማሳያ ሳይሆን ሞቱን መናገሪያ ነው። ይሄ ዋና ነገር ሞት መናገር አለብን። ሞቱን ትናገራላችሁ ስለተባለ እንዳይቀር የሆነ ነገር እንዳይሆንብን እግዚአብሔር ይጠብቀን። ሞት መናገሪያ። ክብር ለጌታ ይሁን። የተወደዳችሁ ቅዱሳን በሚቀጥለው ጊዜ ደግሞ ለምን እንደምንካፈል ሌላ ሶስተኛ ነጥብ ይዤ እመለሳለሁ። የጌታ ጸጋና ሰላም ከእናንተ ጋር ይሁን።